ለካ ብቻችንን አይደለንም እንደ አውሮፓውያኑ አቆጣጠር በ2017 ዓ.ም ኤሪሲቦ የተሰኘ የጠፈር ምርምር ጣቢያ ያልታወቀ የራዲዮ ሲግናል ሮዝ 128 ከተባለች ኮከብ ግድም ደረሰው። ነገር ግን የሆነ አካል ያጠፋው ይመስል ወዲያውኑ ሲግናሉ ጠፋ። የራዲዮ ሲግናል ከመጣበት አቅጣጫ ግድም የተገኘችው አዲስቷ ዓለም ኤልፒዳ ተብላ የተሰየመች ሲሆን ይህም ቃል በግሪክ ቋንቋ መሠረት ተስፋ አለኝታ፣ የሚል ትርጓሜ ይሰጠዋል። የሰው ልጅ ሊኖርባት የተመኛት አዲሲቷ ዓለም አሁን ካለንባት ምድራችን ተነስቶ በብርሃን ፍጥነት ቢጓዙ 11 ዓመታትን በሚፈጅ ርቀት ላይ በአንድ ኮከብ ዙሪያ የራሷን ዑደት ታደርጋለች። በዘመኑ የዓለማችን ስልጣኔ ቴርሞኒውክሊየር ሮኬት ፈልስፏልና ሶስት ግዙፋን መንኮራኩሮችን ለበረራው አዘጋጀ። እያንዳንዱ 3300 ሜትር ርዝመትና 700 ሜትር ግማዘንግ ወይም ዲያሜትር ያላቸው ሲሆን ዴንታ፣ ኒና እንዲሁም ሳንታ ማሪያ ተብለው አዲስ ዓለም ባገኙት የክሪስቶፈር ኮለምበስ ሶስት መርከቦች ምሳሌነት ተሰየሙ። በራሪዎቹ ሶስት ከተሞች እያንዳንዱ የየራሳቸው የተሟላ የሕክምና ተቋም የስፖርት ማዘውተሪያና የመዝናኛ ስፍራ እንኳን ሳይቀር ያላቸው ሲሆን ለየብቻቸው ራሳቸውን ችሎ የሚንቀሳቀሱ ናቸው። የተገጠመላቸው ቴርሞኒክላር ኢንጂን የብርሃን ፍጥነትን 7.33% ያህል በፍጥነት ለመጓዝ ያስችላቸዋል። ይህም ማለት ብርሃን በአንድ ሰከንድ ውስጥ ከ300 ሺህ ኪሎ ሜትር በላይ የሚጓዝ ሲሆን የዚህም 7.33% ከ21990 ኪሎ ሜትር በላይ በአንድ ሰከንድ ውስጥ መጓዝ የሚያስችል ፍጥነት አላቸው ማለት ነው። ስለዚህ በዚህ ፍጥነት መሰረት ሶስቱ መንኮራኩሮች ወደ አዲሲቷ አለም ለመድረስ 150 ዓመታት ያህል ይፈጅባቸዋል። ሦስቱም ከተሞች በድምሩ 200 የሚሆኑ የሰለጠኑ ፓይለቶች፣ አስትሮኖመሮች፣ ኒውክሊያር ፊዚሲስቶች፣ ቴክኒሻኖች፣ ዶክተሮች አስተማሪዎች፣ ሙዚቀኞችና ኮሜዲያኖች ሁሉ ተካተውበታል። ጉዟቸው ረጅም ነውና በነዛ 150 የበረራ ዓመታት ውስጥ ትውልዱን ማስቀጠልና ከምድራችን አኗኗር ጋር የተቀራረበ ኑሮ መመስረት ይኖርባቸዋል። ጉዞ ተጀመረ። ከተማዎቹ ፍጥነታቸውን እየጨመሩ ወደ ታቀደላቸው የፍጥነት መጠን መገስገስ ሲጀምሩ በግዙፋኑ መንኮራኩር ውስጥ ያሉት ሰዎች ልክ ምድር ላይ እንደሚያደርጉት ወለሉ ላይ መራመድ እንዲችሉ በዚህ መልኩ አርተፊሻሉ ስበት ኃይል ይፈጠራል። እናም የታቀደላቸው ፍጥነት ላይ እስኪደርሱ ለ26 ቀናት ያለ ማቋረጥ ፍጥነታቸውን እየጨመሩ መጓዝ ይኖርባቸዋል። በረራቸው ከተጀመረ በ35 ኛው ሰዓት ከተማዎቹ 49 ሚሊዮን ማይሎችን ተጉዘው የማርሰን መህዋር አለፉ። በእያንዳንዱ ሰዓት ዶክተሮቹ እና ሳይኮቴራፒስቶቹ ያለማቋረጥ የህዝቦቻቸውን ጤንነት በመከታተል ስራ ተጠምደዋል። ከዛም ሶስተኛው ቀን መቆጠር ሲጀምር ከምድራችን ዘጠና ሁለት ሚሊዮን ማይሎችን ያህል ርቀው በመንጎድ የአስቴሮይድ ቤልት ወደ ተባለው የስርዓተ ፀሐያችን አካል መግባት ቻሉ። ከተማዎቹ በጣም ያነሰ ግጭትን እንኳን ሳይቀር ማስላትና መከላከል የሚችሉ የቴክኖሎጂ ውጤቶች ስለተገጠሙላቸው ደህንነታቸው እንደተጠበቀ ጉዟቸውን ቀጠሉ በአም በስተኛው ቀን የብርሃንን ፍጥነት ከአንድ ፐርሰንት በላይ ሸፍነው በሰከንድ 3500 ኪሎ ሜትር በመጓዝ የጁፒተርን ምህዋር አቋረጡ። ከዚህ በኋላ ቀስ በቀስ ሁሉም የአኗኗር ሂደት ተጀመረ እና በእያንዳንዱ ከተሞች ውስጥ ያሉ ምሁራን ሁሉ ጥናትና ምርምራቸውን እንዲሁም የየለት ኑሯቸውን ጀመሩ። በመጨረሻም የብርሃን ፍጥነት 7.33% ያህል በሆነው ፍጥነት መጓዝ ሲጀምሩ ብዙ ነገሮች ሊቀየሩ ይችላሉና የመገናኛ መስመሮች ሁሉ የሁሉንም መስፈርቶች ዝግጁነት አረጋገጡ። እያንዳንዱ ሰው ለዛች ቅጽበት ተዘጋጅቷል። ዋነኛው ኢንጂን ተዘጋ። ከተማዎቹ ኢነርሻ ተብሎ በሚታወቀው የተፈጥሮ ሕግ መሰረት ጉዟቸውን ሲቀጥሉ ሰዎቹ አስቀድመው ባይዘጋጁ ኑረው ይህን ጊዜ አርተፊሻሉ ግራቪቲ ጠፍቷልና ይንሳፈፉ ነበር። ከዛም ተሽከርካሪዎቹን ኢንጂኖች አበሯቸውና እሽክርክሪቱ አርተፊሻል ግራቪቲ ከፈጠረላቸው በኋላ ኢንጂኖቹን ሲያጠፏቸው መንኮራኩሮቹ በራሳቸው ኃይል መሽከርከር እና ግራቪቲ መፍጠር ጀመሩ። ነዋሪዎቹም ቀስ በቀስ በተራቀቀው ቴክኖሎጂያቸው መሰረት ወደ ዕለት ተለት ኑሯቸው ተመለሱ። ከአንድ አመት በኋላ 430 ቢሊዮን ማይሎችን ከምድራችን ርቀው ነጎዱ። አዳዲስ ህፃናት ከመወለዳቸው በፊት በማህፀን ውስጥ እንዳሉ ምሁራኑ የደረሱባቸውን ባዮሎጂካል እውቀቶች በመጠቀም ህፃናቱ ሲወለዱ የአዲሲቷን ምድር ኤልፒዳ ግራቪቲ ተላምደው ይወለዳሉ። በጊዜያት ሂደት በከተማ ውስጥ ይበሩ የነበሩትን መብራቶች የኤልፒዳን ምድር ብርሃን በሚመስል መልኩ እየተቀየሩ ለአዲሱ ትውልድ አዲሱን አኗኗር የማስተዋወቅና የማስለመድ ዘዴ የተጀመረ። ከ50 አመታት ጉዞ በኋላ ከተማዎቹ ከምድራችን 3.6 የብርሃን ዓመት ከአዲሲቷ ምድር ኤልፒዳ ደግሞ 7.4 የብርሃን ዓመት ርቀት ላይ ደረሱ። በዛ ጊዜ ሁለተኞቹ ትውልዶች ተወልደዋል። ሁለቱም ትውልዶች ከተወለዱ ጊዜ ጀምሮ ሙሉ ህይወታቸውን በህዋ ላይ በሚከንፈው መንኮራኩር ውስጥ ነው እና ያሳለፉት። ዓለማችንንም ሆነ ኤልፒዳን አያውቋትም። ያኔም ግን ከምድራችን ከሄዱ ሰዎች መካከል ያልሞቱ ሰዎች ነበሩ። በ149ኛው የበረራ አመት አዲስ የሰው ልጅ ትውልድ የተፈጠረበት ዘመን ሆነ። ምክንያቱም በዛ ከተማ ውስጥ የተወለዱ አምስተኛና ስድስተኛ ትውልዶች ናቸው። አዲሱ ትውልድ የወላጆቻቸው መገኛ የነበረችውን ዓለማችንን መርሳት ጀምሮ ወደ አዲሲቷ ምድር ኤልፒዳ ለመድረስ እየተዘጋጀ ነው። በዚህ ሁሉ የጊዜ ሂደት ከምድራችን የተለየውና አነስተኛው የመንኮራኩሩ ግራቪቲ የሰውነታቸውን ሁኔታ ለወጠው። ትናንሽ ህጻናት 2.2 ሜትር እና ከዛ በላይ ቁመት ሲኖራቸው፣ ወጣቶችና ጎልማሶች ደግሞ የበለጠ ረዣዥሞች እና ክብደታቸው ደግሞ ቀለል ያለ ሆኑ። የጄኔቲክስ ምሁራኑ በዘረጉት ጥናታዊ ዘዴ መሰረት አዳዲስ የሚወለዱ ህጻናት በኤልፒዳ ምድር ላይ ተመችቷቸው እንዲኖሩ ለማስቻል በተለይም የመጨረሻዎቹ ትውልዶች በአነስተኛ ብርሃን በጥሩ ሁኔታ ማየት እንዲችሉ በትንሹም ቢሆን ተለቅ ያለ የአይን ኳስ ኖሯቸዋል። የአይን ብሌን ቀለማቸው ደግሞ አረንጓዴ ወይንም ወርቃማ ቢጫ ሆኗል። አዲሱ ትውልድና አዲሱ ማንነት አሁን ኤልፒዳን ለመርገጥ ተዘጋጅቷል። ከምድራችን የአንድ ወር ቆይታ ያነሰ ጊዜ ሲቀራቸው ለ25 ቀናት ያህል በተመሳሳይ መጠን ፍጥነታቸውን እየቀነሱ መጓዝ ሲጀምሩ ሰው ሁሉ ራሱን አዘጋጀ። በድጋሚ በመንኮራኩር ውስጥ የነበረው አርተፊሻል ግራቪቲ ጠፋ። በመጨረሻም በ150ኛው የጉዞ ዓመት ከአራት እና ከአምስት ትውልድ በላይ ሲናፍቀው የኖረው ቀን ደርሶ አዲሲቷን ምድር በግልጽ ማየት ጀመሩ። ትልቅ ውቅያኖስ ያማረና የደመቀ ደመና በመሬቱም ላይ ጥቁርና ወይን ጠጅ ቀለም ተዥጎርጉሮ ይታያቸዋል። ሶስቱም በራሪ ከተሞች በተለያየ አቅጣጫ በኤልፒዳ ምድር ላይ አረፉ። አዲሲቷ ምድር ሁልጊዜ በአንድ አቅጣጫ ወደ ኮከቡ የዞረች በመሆኗ በአንድ ገጿ ሁልጊዜ ቀናት፣ በሌላኛው ገጿ ደግሞ ሁልጊዜ ጨልማ የአየሯ ሁኔታ በሰው ልጆች ለመተንፈስ ምቹ ነው። ለመጀመሪያ ጊዜ የሰው ልጅ በሌላ እንደ ፀሐይ ባለች ኮከብ ዙሪያ ምህዋሯን ያደረገች አለም ረገጠ። በዛች ምድር ላይ ሁሉም ነገር አዲስ ነው። አብዛኛው ቦታዋ ከሜትር በላይ ቁመት ባላቸው እጅጉብና ድንቅ በሆኑ ዕፅዋቶች ተሸፍኗል። ምድራችን ላይ የሌሉ ልዩና ድንቅ የሆኑ እጽዋቶች አሏት፣ የሚያበሩም ጭምር እና እዛም መኖር እንችላለን በዚህ መልኩ እንግዲህ የታቀደውን ጥናታዊ እቅድ አስቃኘኋችሁ። አሁንም ያለው ጥያቄ ግን ያ ብቅ ብሎ የጠፋው የራዲዮ ሲግናል ማን ይሆን የላከው እና ለምን ሳላማ ተላከ? እጅግ የተወደዳችሁ አድማጭ ተመልካቾቼ እስከ ቪዲዮ ፍጻሜ አብራችሁን ስለቆያችሁ ከልብ እያመሰገንኩ ላይክ ሰብስክራይብ እና ሼር በማድረግ እንዲሁም የደውል ምልክቷን በመጫን ድጋፋችሁን እንድገልጹልኝ እየጠየቅኩ የዛሬ መሰናዶዬን በዚህ አበቃው። በቀጣዩ አስገራሚና ድንቅ መረጃ እስክንገናኝ ቸር ቆዩልኝ።